የአንቀጸ ሕይወት የመጻሕፍት ጉባኤ ቤት ደቀ መዛሙርት በብፁዕ አቡነ ቀሌምንጦስ ቡራኬ ተመረቁ። በሰሜን ሸዋ ሀገረ ስብከት ጠባሴ ደብረ ሰላም መድኃኔዓለምና በስሩ የሚገኙ አብያተ ክርስቲያን የአንቀጸ ሕይወት የመጻሕፍት ጉባኤ ቤት ስድስት ደቀ መዛሙርትን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ቀሌምንጦስ አባታዊ ቡራኬ ተመርቀዋል በምረቃ መርሃ ግብሩም ላይ በተመራቂ ደቀ መዛሙርት እንዲሁም በደብሩ ሊቃውንት ወረብና በተመራቂ መምህራን ቅኔ ቀርቧል በመርሃ ግብሩም ላይ በደቡብ ወሎ ሀገረ ስብከት የሐይቅ እስጢፋኖስ ወአቡነ ኢየሱስ ሞዓ ገዳም የአራቱ ጉባኤያት መምህር ሊቀ ሊቃውንት ትህትና ተስፋዬ ከእኛ ጋር እደር ማታ ቀርቧልና በሚል ኃይለ ቃል ትምህርተ ወንጌል የሰጡ ሲሆን ይህንንም ቃል የተናገሩት ሁለቱ የጉባኤ ደቀ መዛሙርት ኒቆዲሞስና ቅዱስ ሉቃስ ናቸው ብለዋል። ዋገበርዎ ወይ ቤልዎ ንበር ምስሌነ፣ ከእኛ ጋር ኑር፣ ከእኛ ጋር እደር ብለው ማለዱት ይላል። ይህን ቃል የተናገሩት ከነሱ ጋር መድኃኔ ዓለም ክርስቶስ እንዲያድር የፈለጉ ሁለቱ የጉባኤ ደቀ መዛሙርት ናቸው። እነሱም ኒቆዲሞስና ሉቃስ ቁጥራቸው ከሰባ ሁለቱ አርድእት የሆኑ የጌታ ደቀ መዛሙርት ናቸው። መምህሩም ኒቆዲሞስና ቅዱስ ሉቃስ ወደ ኤማውስ እየተጓዙ ሳለ ስለ ክርስቶስ የትንሣኤው ነገር ሲነጋገሩ ኢየሱስ ከእነርሱ ጋር ይሄድ እንደነበርና እነርሱም እንዳላወቁት በማንሳት አስተምረዋል። ታዲያ በዚህ ዕለት ሁለቱ ደቀ መዛሙርት ኒቆዲሞስና ሉቃስ ወደ ኤማሁስ ይጓዙ ነበረ። ሲጓዙ ጌታችን መድኃኒታችን ኢየሱስ ክርስቶስ ተራ ሰው መስሎ ይከተላቸው ነበረ፣ አብሯቸው ይጓዝ ነበረ። እነሱ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤውን ነገር የስቅለቱን ነገር የመከራውን ነገር በአጠቃላይ ለሰው ልጅ ሲል የከፈለውን መሥዋዕትነት እያወሩ እየተነጋገሩ እየተጨዋወቱ ጨዋታቸው፣ ነገራቸው እሱ ብቻ ሆኖ ውስጣቸው በሐዘን ተሰብሮ ሲሄዱ ከወደ ኋላቸው ይከተላቸው ነበር። እነሱ ሌላ ሰው ተራ ሰው ነበር የመሰላቸውና የሚነጋገሩትን ነገር ሰምቶ ይሄ የምታወሩት ነገር ምንድን ነው አላቸው። እነሱም እንዴ አንተ ለኢየሩሳሌም እንግዳ ሰው ነህ እንዴ? የሆነውን አልሰማህም? አንድ የናዝሬት ሰው ነበረ፣ ናዝሬት ላይ የተወለደ ናዝሬት ላይ ያደገ? እያሉ ከሕፃንነቱ እስከ ስቅለቱ፣ እስከ ትንሣኤው ድረስ ያለውን ዜና በዝርዝር መናገር ጀመሩ። ስለ ደግነቱ፣ ስለ መልካምነቱ፣ ስለ ቅንነቱ፣ ስለ ሠራቸው ስላደረጋቸው ምግባር ትሩፋት፣ ታምራት ከነገሩት በኋላ አይሁድ በቅናት በምቀኝነት፣ በቀራኔዋ አደባባይ ሰቅለው እንደገደሉት እኛ ግን የእርሱን እርሱ ዓለምን ሊያድን እንደመጣ እስራኤልን ሊያድናቸው እንደመጣ እናውቃለን። እነርሱ ሰቅለው ገደሉት። እኛ ግን ለድነት ዓለም እንደመጣ እንሰብካለን፣ እናበስራለን። ይህም ከሆነ ገና ሦስተኛ ቀን እኮ ነው። የቆየ የዘገየ ታሪክ አይደለም። ይህንንም ምክንያት አድርገው ወደ መቃብሩ ሂደው እዚያ የተቀበረውን አካል አጥተው አካሉን አጥተውት ደንግጠው ሳለ መላይት እንደተነሳ ነግረዋቸው የተመለሱ ሴቶች አሉ። ይህንንም ሰምተው ከእኛ መካከል ነገሩን ለመረዳት ወደ መቃብሩ ይሄዱ አሉ። ነገር ግን አካሉን አላገኙትም። ክርስቶስም መጻሕፍትና ነቢያት የተናገሩትን ከማመን የዘገያችሁ እናንተ ሰነፎች ክርስቶስ እንደሚሞትና በሦስተኛውም ቀን እንደሚነሳት ታውቅምን? በማለት እያስተማራቸው ሲጓዙ ወደ ኤማሆስ እንደደረሱ መሽቶ ነበርና እርሱም ከእነርሱ ሊለያቸው ሲል እነርሱም አቤቱ መምህራችን፣ ሰዓቱ መሽቷልና ከእኛ ጋር እደር እንዳሉትም ተናግረዋል። ጌታችን ኢየሱስ ክርስቶስ መለሰና መጻሕፍት በተናገሩት ነቢያት በተናገሩትን ከማመን የዘገያችሁ እናንተ ሰነፎች ምነው መጻሕፍት የተናገሩት ነገር ያስተማሩት ትምህርት የለምን? ክርስቶስ እንዲሰቀል እንዲገደል፣ እንዲቀበል ከዚያም በሦስተኛው ቀን እንዲነሳ አልተነገረም? ይህንን ከማመን የዘገያችሁ እናንት ሰነፎች ብሎ ወአኀዘ ይፈክር ሎሙም ዘሙሴ ወነቢያት ወንክሉ ዘይቤሉ መጻሕፍት በእንቲአሁ ሙሴ ሌሎችም ነቢያት ስለ እርሱ የተናገሩ የሚናገሩ መጻሕፍት ሁሉ ከሚናገሩት እያመጣ እየጠቀሰ እየተረጎመ ያስተምራቸው ጀመር ይላል። ከዚያ በኋላ ሕሊናቸውን ሰቅለው ያዳምጡት ነበር። ሕሊናቸውን ሰቅለው ይሄን እየነገራቸው ሲሄዱ እነርሱ ወደሚፈልጉት ቦታ ወደ ኤማሁስ አገር ደረሱ። ሰዓቱ መሽቶ ነበርና እሱ እየተለያቸው እየራቃቸው ሲሄድ፣ አረ መምህራችን፣ አንድ ቀለም የነገረ መምህር እንዳባት ነው። ሁለት ቀለም የነገረ መምህር ደግሞ የፈጣሪ ያህል ነው፣ ሊከበር ይገባዋል። አቤቱ መምህራችን፣ እባክህ እባክህ፣ ቤታችን ላይደርልን፣ እባክህ ሰዓቱ መሽቷልና ከእኛ ጋር እደር እያሉ ማለዱት። አገበርዎ፣ ግድ አሉት ነው። እባክህ ከእኛ ጋር እደር ብለው ለመኑት። ኢየሱስ ክርስቶስነቱን አላወቁም፣ አምላክነቱንም ገና አልተረዱም። ግን ይህን ያህል የለመኑትና የማለዱት ያ ሲነግራቸው የነበረውን የሕይወት ቃል አስበው ነው። የሕይወት መምህራቸው ስለሆነ ነው። ያልተተረጎመውን እየተረጎመ ያልተብራራውን እያብራራ ምስጢሩን እያሰፋ ስለነገራቸው መምህራችን ጥለን እንዴት እንሄዳለን? መምራችን ከእኛ ጋር ማደር አለበት ብለው ከእነርሱ ጋር እንዲያድር አደረጉት። ከእነርሱ ጋር ወደሚያድርበት ገብቶ ማዕድ እንደባረከላቸውና ባርኮ ሲሰጣቸውም ዓይናቸው ተከፍቶ እንዳወቁት ክርስቶስም ከእነርሱ እንደተሰወረ አስተምረዋል። ከዚያ በኋላ አብሯቸው ወደሚገቡበት የትገባ ዳቦውን አንስተው ባርከህ ቈርሰህ ፈትተህ ስጠን በአንተ እጅ የተፈተተው በመምራችን እጅ የተፈተተው እሱን ስንመገብ የአንተ በረከት ያድርብናልና፣ ቆርሰ ስጠን ብለው ለእሱ አቀረቡት። ያን ጊዜ ባርኮ ሲሰጣቸው፣ ያን ሲጎርሱ፣ ያን ሲቀምሱ የውስጥ ዓይናቸው ተገለጠና ኢየሱስ ክርስቶስ መሆኑን አወቁት። አምላክነቱን ተረዱ። ያን ጊዜ ወዲያው ተሰወራቸው። ተናደዱ። እንዴት በጎዳና መጻሕፍትን እየተረጎመ እያብራራ እያመሰጠረ ሲነግረን ሳናውቀው ሳንረዶ ቀርተን ብለው ውስጣቸው ተናደደባቸው ወዲያው እዚያች ቦታ አላደሩ ተነስተው እንደገና ስልሳ ምዕራፍ ወደ ኢየሩሳሌም ተጓዙና ከሐዋርያት ካሉበት ገብተው ማየት ከመስማት ስለሚበልጥ ውስጣቸውንም ስላረካቸው ወዲያውኑ ይሄን ለመንገር ሄን የትንሣኤውን ብሥራት ለመስበክ ሐዋርያት ወዳሉበት ገብተው አዎ ክርስቶስ አምላካችን በትክክል ተነስቷል። ለነ ጴጥሮስን በትክክል ተገልጾላቸዋል። አዎ እኛ እኮ በጎዳና ስንሄድ ሳናውቀው መጻሕፍትን እየተረጎመልን ሄርነ በኋላ ማዕዱን ሲባርክልን፣ ባርቆ ሲሰጠን አይነ ልቡናችን ተገለጸና አየነው፣ አወቅነው ወዲያው ተሰወረብን ብለው ይህን ሲናገሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድም በወንጌሉ ሲነገር እንደነበረው በዝግ ቤት ገብቶ በመካከላቸው ቆመ። የሰሜን ሸዋ ሀገረ ስብከት ዋና ሥራ አስኪያጅ ክቡር መጋቤ ሐዲስ ነቅዐ ጥበብ አባቡ ባስተላለፉት መልእክት ዛሬ ቤተ ክርስቲያናችን ስድስት ሻማዎችን ያበራችበት ቀን ነው። ስድስት መምህራንን በብፁዕ አባታችን እጅ በመንፈስ ቅዱስ ፈቃድ የተመረቃችሁ ስለሆናችሁ እንኳን ደስ አላችሁም፣ ብለዋል። ዛሬ ቤተ ክርስቲያን ስድስት ሻማዎችን የለኮሰችበት ዕለት ነው። ስድስት ተመራቂ መምህራንን ለቤተ ክርስቲያን የወለደችበት፣ ያበረከተችበት አምላካችን እግዚአብሔር በሐዋርያት ላይ እፍ ብሎ ባከበራቸው ቀን በዛሬው ዕለት ደግሞ በብፁዕ አባታችን እጅ በመንፈስ ቅዱስ መምህራኑ የተሾሙበት ቀን በመሆኑ በእውነት የመምህራኑ የምረቃ ቀንና እለቱ እጅግ የኔታ እንዳስተማሩን የሚገርም በመሆኑ ለተመራቂ መምህራኖቻችን እንኳን ደስ አላችሁ ብላችሁ እግዚአብሔር አመስግኑላቸው። የአብነት ትምህርት ቤት ሕይወትና ኑሮ ፈተናውና ድካሙ ከባድ መሆኑን አንስተው ይህንም ችግር አልፋችሁ በብፁዕነታቸው ቡራኬ ተመርቃችሁ ለአገልግሎት መሾማችሁ የሚያስደስት ነው በማለትም መልእክታቸውን አስተላልፈዋል። የአብነት ትምህርት ቤት ወይም የቆሎ ትምህርት ቤት ዛሬ አምመው ጠምጥመው ካባ ለብሰው እንደምናየው አይደለም። ሕይወቱ አስቸጋሪ ነው፣ ኑሮው አስቸጋሪ ነው። ከአብነት ደቀ መዛሙርት ጋራ የሚታገለው ብዙ ነው። ቁራሽ ለማግኘት መንደር ለመንደር አኩፋዳ ይዞ ልመና ሲሄድ ከውሻ ጋራ መታገላል። ልመና አልቀና ብሎ ጎጆ ሲገባ ከረሃብ ጋራ መታገላል። ከውሃ ጥም ጋራ መታገላል። የአብነት ደቀ መዛሙርት የሚያሳልፉት የህይወት ውጣውረድ ድካሙ ሰፊ ነው፣ ችግሩ ሰፊ ነው፣ ውጣውረዱ ሰፊ ነው። ታዲያ ያ ሁሉ ታልፎ ዛሬ ደግሞ እንዲህ በብፁዕ አባታችን ሁሩ ወመሐሩ ውስተ ኩሉ አጽናፍ ዓለም ወስብኩ ወንጌለ ለኩሉ ፍጥረት እስከ ዓለም ዳርቻ ሂዱ፣ ወንጌልንም ዓለም ሁሉ ስበኩ ተብሎ መሾም እግዚአብሔር ለመረጠው፣ እግዚአብሔር ላከበረው ካልሆነ በስተቀረ ለሌላ አይሆንምና ተመራቂ መምህራኖቻችን፣ ለዚህ ክብር፣ ለዚህ ማዕረግ ስለበቃችሁ ቤተ ክርስቲያን ደስ ብሏታል። ብፁዕ አባታችን ደስ ብሏቸዋልና እግዚአብሔር ይመስገን ብላችሁ እግዚአብሔርን አመስግኑላቸው። በመልእክታቸውም ላይ የአብነት ትምህርት ቤት ሊፋፋና ሊስፋፋ ይገባል የአብነት ትምህርት ቤትን እንደ ዓይናችን ብሌን ልንንከባከበው ያስፈልጋል በማለትም ተናግረዋል። ስለዚህ ብፁዕ አባታችን ሁልጊዜ እንደሚነግሩን አብነት ትምህርት ቤታችንን መንከባከብ መጠበቅ፣ መርዳት ያስፈልጋል ማለት ነው። የአብነት ትምህርት ቤታችን ሊፋፋና ሊስፋፋ፣ ሊቃውንት ሊበዙና ሊባዙ ያስፈልጋል። ስለዚህ ቅድሚያ እንደ ዓይናችን ብሌን ልናየው፣ ልንንከባከበው የሚገባው የአብነት ትምህርት ቤት መሆኑን በዚህ አጋጣሚ ልንገልጽላችሁ እንወዳለን። ብፁዕ አቡነ ቀሌምንጦስ ባስተላለፉትም ቃለ በረከት እግዚአብሔር ሰውን በጥንተ ተፈጥሮ አንድ ጊዜ ፈጥሮታል። መምህራኖችም የሚያስፈልጉት የተበታተነውን አእምሮ፣ ማሰብ እንዲችል ለማድረግ ነው በማለትም ተናግረዋል። እግዚአብሔር ሰውን አንድ ጊዜ ፈጥሮታል። በጥንተ ተፈጥሮ ሰውን ፈጥሮታል ማለት ነው። ሰውን ደግሞ ሰው ይፈጥረዋል። የእኛ አይምሮ የተታታ የነበረው የተበታተነ፣ ብዙ ማየት እንዲችል፣ በየአቅጣጫው ማየት እንዲችል ነው መምህራን የሚያስፈልጉት ማለት ነው። ስለዚህ የሰው ጭንቅላት የሰው ጭንቅላት ሰዎች ይፈጥሩታል ማለት ነው። ያበጁታል፣ ይሰሩታል ማለት ነው። የተጣመመውን ያቃኑታል፣ የተዛባውን ያስተካክሉታል ማለት ነው። መምህራን የሰው ሕይወት አቅጣጫ መሪ ናቸው። እንዳይሰነካከል፣ ሕይወቱ እንዳይበላሽ ሕይወቱ መንፈሳዊ ሕይወቱም ስጋዊ ሕይወቱም ማለት ነው እንዳይሻክር፣ መንገድ እንዳይለቅ፣ አቅጣጫውን እንዳይለቅ ከእግዚአብሔር እቅፍ እንዳይወጣ ይመሩታል፣ ይመክሩታል፣ ይነግሩታል፣ ያሳዩታል ማለት ነው፣ ያስረዱታል። መምህራን የሚያሳዩ ናቸው፣ አቅጣጫ የሚያሳዩ ማለት ነው። ሰው ደግሞ በተፈጥሮ ነፃ ስለሆነ የመምረጥ ዕድሉ የራሱ ነው ማለት ነው። መምህራን ግን እንዲህ ናቸው፣ ሰሬ ናቸው፣ አስተማሪ ናቸው። ህይወት፣ እስትንፋስ እግዚአብሔር እንደሰጠው ህይወት፣ እስትንፋስ የሚዘሩበት መምህራን ናቸው ለሰው ልጅ ማለት ነው። የእግዚአብሔር ቃል ነው ሰውን የሚጠብቀው። ብፁዕነታቸው ልቦና ትምህርት ያስፈልጋታል፣ የተዘጋውን ልቦና ለማስከፈትም መምህራን ያስፈልጋሉ። መምህራን ለነፍስ የልምላሜ መንገድ አሳይ ናቸውም ብለዋል። ልቡና ትምህርት ያስፈልጋታል እና ይሄ ልቡናው የሚከፈተው በእውቀት ነው በትምህርት ነው። የተሳታው የተዘጋው ልቡና ህሊና ይከፈታል ማለት ነው። የእግዚአብሔርን ቃል ለማስተናገድ ዝግጁ ይሆናል ማለት ነው። ስለዚህ እኒህ መምህራን ዛሬ የተመረቁትም የዚህ አይነት ስራ ነው ያላቸው ማለት ነው። ሌላው መምህራን ለነፍስ የልምላሜ መንገድ አሳይ ናቸው። ልምላሜ ልምላሜ እንደምታወት ልምላሜ ያለበት ቦታ እንስሳት ይሰማራሉ እና ይሄ ለእንስሳቱ ምግብ ነው፣ ልምላሜ ነው ማለት ሕይወታቸው የለመልማል። የጠረቀ ነገር ሁሌ ደረግ ነው። ልምላሜ የእግዚአብሔር ቃል ነው የሚያለምልም የሰው ሕይወት ይመላላ የሚያረሰርሰው የሰው ሕይወት እንዲሰማው የሚያደርገው ማነቱ እንዲለካ እንዲመዝን፣ እምን ላይ እንዳለሁ ብሎ ራሱን ሰው ሰው ራሱን ሚዛን እንዲመዝን ራሱን እንዲያይ የሚያደርገው የእግዚአብሔር ቃል ነው። ወገኖች መማር ነው። መምህራኖች ሲተባበሩና እርስ በርሳቸው ሲከባበሩ ይማማራሉ። ትህትና ማለት ደግሞ ይህ ነው። ከእኔ ይልቅ ለሌላ በማለት ማክበር ሲችሉ ነው። ቅድስት ቤተ ክርስቲያንም ይህንን የምትፈልገው ማለትም ተናግረዋል። መምህራን ሲተባበሩ መካከል ላይ ነፋስ የሚባል ነገር አይኖርም። አንዱ መምህር ከአንዱ መምህር የሚወስደው ነገር አለው። አንዱ መምህር ከአንዱ መምህር የሚያገኘው ነገር አለ። ሕይወት ጭምር ነው። ቃሉ ቃል ነው፣ ቃለ እግዚአብሔር ነው። በቃለ እግዚአብሔር ልጅነት የለም። ነገር ግን ቃሉ ምን ያህል ሰው ላይ ሰርቷል አልሰራም የሚለው ነው። ቅድም እንዳልኳቸው እና እነዚህ መምህራን በያሉበት ያሉ መምህራን እንዲህ ሲከባበሩ በጣም ደስ ይላል ቤተ ክርስቲያን ይህን ነው የምትወደው ጎነቼ ስለዚህ ትሕትና የሚባለው ይሄ ነው ከኔ ይልቅ ሌላው ወንድሜ ኔ ወንድሜ ባልደረባዬ አጋሬ የእውቀት አጋሬ ብሎ የሚሰጠውን ስፍራ በዚህ እያየን ነው እየተገነዘብን ያለን ማለት ነው እና ትምህርት ይሄ ነው አሁን እየተማርን ያለን ሁላችን ማለት ነው ብፁዕነታቸው መምህራኖች የብዙ አዕዋፍ መጠለያ ናቸው። ዛሬ የተመረቁ መምህራንም ልክ እንደ ዛፍ ስለሆኑ እግዚአብሔር ሕይወታቸውን ይባርክልን መካሪ መምህራንንም አያሳጣን በማለት ቃለ በረከታቸውን አስተላልፈዋል። መምህራኑ በያሉበት ቁጭ ሲሉም ብዙ አይዋፍ ይጠለላሉ፣ ብዙ አይዋፍ ይጠለላሉ። የብዙ አይዋፍ መጠለያ ናቸው ማለት ነው። አይዋፍ ዛፍ ይፈልጋሉ፣ ትልልቅ ዛፍ፣ ፍሬ ያለው ዛፍ፣ ፍሬ ያለው በጥላውም ይጠቀማሉ፣ በፍሬውም ይጠቀማሉ። ተመልከቱት። እነዚህ እንደዚያ ነው የምንቆጥራቸው። ወገኖቼ እንደዚህ ናቸው መምህራን እና እግዚአብሔር ሕይወታቸውን ይባርክልን እንላለን። የወገኖቼ መካሪዎች መምህራንን ያሳጣን፣ ለቤተሰናችን አምላካችን ይጠብቀልን። በመርሃ ግብሩም ላይ የደብሩ አስተዳዳሪ መላከ ፀሐይ እስጢፋኖስ ስዕሌን ጨምሮ ሊቃውንተ ቤተ ክርስቲያን በርካታ ምዕመናን በተገኙበት የተካሄደ ሲሆን የደብሩ ሰበካ ጉባኤና ማኅበረ ምዕመናን ለአብነት ትምህርት ቤት መስፋፋት የበኩላቸውን አስተዋጽኦ ሊወጡ እንደሚገባም ተነግሯል።